ጤና ይስጥልኝ፣ ወደ ተመልካቾቼ እንዴት ናችሁ? እንዴት ሰንብታችኋል? ሰላም ናችሁ ወይ? ያው ዛሬ የማቀርብላችሁ ቤት ውስጥ በማናችንም ቤት ውስጥ በሚገኝ በቀላል ነገር ማለት ነው ለልጆቻችን እኔ ለልጆቼ የማደርግላቸውን የቤት ውስጥ ትሪትመንት አሳያችኋለሁ። በጣም ቀላል ነው፣ ምክንያቱም ከሁላችንም ቤት ውስጥ አለ። ማንኛውም ዘይት ነው የምንጠቀመው፣ ግን ለከርዳዳና ለስላሳ ጸጉር ምን ምን እንደምጠቀም እኔ በልጆች ያለውን ተሞክሮ አሳያቸዋለሁ። አሁን ለምሳሌ ለከርዳዳ ጸጉር የምንጠቀመው ለለስላሳ ብንጠቀም በይበጣጠሳል ወይም የበለጠ ደግሞ ያለሰልሰዋል ማለት ነው። ለለስላሳ ጸጉር ደግሞ የምንጠቀመው ለከርዳዳ ብንጠቀም፣ ለምሳሌ አሁን ከርዳዳ ጸጉር ላይ የበለጠ እንዲያከረድደውና የበለጠ እንዲያበዛው የሚያደርግ ነገር ከተጠቀምን ያበዛዋል፣ ለማበጠን ራሱ ያስቸግራል እና እኔ ለልጄ አንደኛዋ ጸጉሯ የሚገርማችሁ በጣም ከርዳዳና አጭር ነው ግን በጣም ከርዳዳ ነው እሷም ህጻን ናት ማለት ነው ሁለተኛዋ ደግሞ በጣም ለስላሳ ነው ረጅም ነው በጣም ለስላሳ ነው ጸጉሯ እና ለሳ ለለስላሳ ጸጉር የምጠቀመው የሚያበዛላት የሚያጠነክርላት ነው ለለስላሳ ጸጉር ላላት የምጠቀመው በጣም ቀላልና ቤት ውስጥ በምንገኘው ሁላችን ቤታች ውስጥ በምትጠቀሙት አይነት ማለት ነው ብዛት ጸጉር ላላት ደግሞ ያው ከዘይት ውጭ አሁን አሳያቸዋል የምጠቀመውን የዘይት አይነቶች። እናንተ ቤታች ውስጥ በተገኘው ዘይት ቀላቅላችሁ በዘይት ብቻ ብቻ። ግን እናንተ መለየት ያለባችሁ ምኑን ነው? ከርዳዳና ለስላሳ ጸጉር የምትጠቀሙትን መለየት አለባችሁ። አሁን አንዳንዳችን ዝም ብለን ያየነውን ብቻ ለሁላችንም ፀጉር የሚስማማ እየመሰለን እንጠቀማለን። እንደዛ ሳይሆን ለከርዳዳ ፀጉር የምንጠቀመውን እንዳያበዛብን ለስላሳ እንዲያደርግልን ለከርዳዳ ጸጉር መጠቀም፣ ለስላሳ ጸጉር ያለን ሰዎች ደግሞ እንዲያበዛልን እና በጣም ለስልሶ ከሚያስቸግረን ወደ ከርደድ እንዲያደርግልን ለይተን መጠቀም አለብን እና ሁላችንም እና አይነቱን መለየት ነው እንጂ ያለብን የምንጠቀመው ማቴሪያል በየሁላችን ቤት አለ ማለት ነው። እና እኔ ሁለቱንም ምን አይነት ምን አይነት በቀላል ነገር ቤት ውስጥ እንደምጠቀም አሳያችኋለሁ ማለት ነው። ወደ ቪዲዮ እንገባለን። በሌላ ቀን ደግሞ የተለያዩ ነገሮች እንዴት እንደምጠቀም በሌላ ጊዜ ደግሞ ይዤላችሁ እመጣለሁ። ያው ለዛሬ ግን ላጥባቸው ስለሆነ ለከርዳዳ ጸጉር ላላትም በጣም ለስላሳ ጸጉር ላላትም ቤት ውስጥ በተገኘው ውህድ እንዴት አድርገ ያዘጋችሁ እንደምቀበባችሁ በአጭር አሳያችኋለሁ ማለት ነው። ወደ ቪዲዮ እንሄዳለን። ይኸው እንግዲህ ለውህዱ ያዘጋጆት ማለት ነው እንቁላል፣ ዩጎርት ወይም ዘባዲ፣ እንደገና ደግሞ ዘይት ስምስም አምላለ እና ዘይት ቫቲካ ማለት ነው እና የዝንጅብል ውሃ ማለት ነው። ዝንጅብሉን ፈቅፍቄ ውሃውን ጨምቅ ያለው ማለት ነው። እነዚህ ማተሪያሎችን በማዋሀድ ነው እንግዲህ ለሁለቱም ጸጉር የማዘጋጀው ለከርዳዳ እና ለለስላሳ ጸጉር ማለት ነው። ወዶችዬ፣ መጀመሪያ የማዘጋጀው ለከርዳዳ ጸጉር ላላት ልጄ ነው። ለከርዳዳ ጸጉር ላላት ልጄ ዘይቶችን ብቻ ነው የምጠቀመው። መጀመሪያ ዝንጅብሉን አስገባለሁ፣ የዝንጅብሉን ውሃ። ይሄ ዝንጅብል ውሃ ነው። ቀጥሎ ደግሞ አምላ አደርጋለሁኝ። አምላ ፀጉር ያረዝማል፣ ሁላችሁ የምናውቀው ነገር ነው። እናንተም ቤታችሁ አይጠፋም፣ ይህን ተጠቀሙ። እንደገና ትንሽ የቫቲካ ጨምራለሁ። ለእኔ ለልጄ እንግዲህ ይህንን ነው የምጠቀመው። እናንተም ያላችሁን ነው መጠቀም ያለባችሁ። ይሄ ቤታችሁ ውስጥ ይኖራል ካለ ተጠቀሙት። ይሄ የምታዩት ዘይት ስምስም ነው፣ ወይም የሰሊጥ ዘይት ማለት ነው። ይሄንም በዛ አድርጌ ነው የምጨምረው፣ ምክንያቱም መጠቀም የምፈልገው ዘይት ስምስሙን ነው። በቃ እንደዚህ አድርገህ፣ ይሄ ለከርዳዳ ጸጉር ላላት ልጄ ነው የማዘጋጀው። እንቁላሉን ደግሞ ማዘጋጀት ያለብኝ ለለስላሳ ጸጉር ላላት ልጄ ሁለት እንቁላል አደርጋለሁ። እናንተ ደግሞ ከሁለትም በላይ ሶስት ማድረግ ትችላላችሁ። እንደ ጸጉሯ ርዝመት እና እንደ ጸጉሯ ብዛት፣ እንደ ልጅቷ ጸጉር ሁኔታ ነው የሚወሰነው። እኔ ሁለት እንቁላል ይበቃታል። እና ዘባዲ ጨምራለው ማለት ነው ይጎርት እርጎ ማለት ነው። የእርጎ ጨምራለሁ ሁለት ማንኪያ አድርጊያለሁ። እናንተ ሶስትም አራትም ማድረግ ትችላላችሁ። ትንሽዬ አምላ ጠባ አደርጋለሁ። እንዲፍታታ ነው እንጂ ዘይቱ አስፈላጊ አይደለም ለጸጉሯ ግን፣ እንቁላሉ እንትን እንዳያደርቀው ነው ስለስቀባት፣ ድርቅ እንዳያደርገው፣ እንዲያፍታታው ትንንሽ ትንንሽ ዘይት ጠብጠባ አረግበታለሁ። ከሁሉም አይነት ማለት ነው ለስላሳ ጸጉር ላላ ልጄ ይሄን አዘጋጃለሁ ማለት ነው። ከዛ በደንብ አዋህደዋለሁ መተዋለሁ፣ በደንብ አድርጌ ውዶችዬ። ይሄ በጣም በቀላል ማተሪያል በሳምንት አንዴ ልጆቻችንን ጸጉራቸውን ስናጥብ እንዲሁ በባዶ ከማጥብ ቀለል ባለ ቤት ውስጥ እንዲህ በቀላል ነገር በሚገኝ ነገር ጸጉራቸውን ብንንከባከብላቸው ለውጥ እናገኛለን። ሁለተኛ ነገር ደግሞ ጸጉር ሁሌም እንደ ራሳቸው ነው ማለት ልጅ እንክብካቤ ሲደረግለት እንደሚፋፋው እንደሚያድገው ሁሉ ጸጉርም እንክብካቤ ሲደረግለት ጊዜ ካለን ብንንከባከበው ያድጋል፣ ይፋፋል፣ ጥሩ ውጤት ያሳያል። እና በተቻላችሁ አቅም በ15 ቀን አንዴ ወይም ደግሞ በሳምንት ቀን አንዴ ፋድ በጣም ስራ ከበዛባችሁ ማለት ነው። እና በሳምንት አንዴ ሲታጠቡ እንደዚህ በቀላሉ ቤት ውስጥ በሚገኝ ነገር እነሱን አዋህዶ ጸጉራቸውን ብንንከባከብላቸው በጣም አሪፍ ነው። ውጤትም ታዩበታላችሁ። ከልጅነታቸው ጀምሮ እየቀባችሁ እየተንከባከባችሁ ስትሄዱ እያደገላቸውና እየረዘመ እስከ መጨረሻ ይሄዳል ማለት ነው። ይሄኛው ለለስላሳ ጸጉር፣ ያኛውን ደግሞ ለከርዳዳ ጸጉር ላላት ልጅ አዘጋጅቻለሁ። ሁለቱም ይኸው። እንደምታዩት ደግሞ ጸጉሯ በጣም ጥቅጥቅ ያለ ነው፣ ሙልት ያለ ነው መሻላ እንደ ህፃንነቷ በጣም አይደለም በጣም ጥቅጥቅ ያለ ነው። ምክንያቱም እንደዚህ ደግሞ እኔ ከህጻንነቷ ጀምሮ የወይራ ዘይት ነበር የምጠቀምላት። አሁን ግን አቆሚያለሁ። ምክንያቱም በጣም እየበዛ ከሄደ ደግሞ ለማበጠርም ለመስራትም ከህፃን ልጅ ጋር ታቃላችሁ። ሲጸጉራቸውን ሲነኩባቸው አይወዱም፣ እና እየተያያዘ ስለሚያስቸግር ማለት ነው አቆሚዋለሁ። በጣም እንዳይበዛባት እኔ ከዚህ በኋላ የምጠቀምላት ውድ ምንድን ነው የሚያልፍ ሪላክስ የሚያደርግ እንደዚህ ዘና የሚያደርግ የሚያፍታታ ውህድ ነው እንጂ የበለጠ የሚያጠነክር የሚያበዛ የሚያፋፋ ነገር አልጠቀምላትም። በጣም የሞላ ስለሆነ ጸጉሯ ማለት ነው። መሻላት አባረከላ። ከዛ ይህንን ዘይት ያው እጠቀምላታለሁ። እንደምታዩት እኔ ቦታው አመቼ አልሆነልኝም። ባኝ ውስጥ ነበር መቀባት የነበረብኝ እዛ ለቀር ለመቅረጽ ስለማይመቸኝ ነው። እዚህ ጋር ያደረኳት እሷም እየተቁነጠነጠች አንዴ ወደ ላይ አንዴ ወደ ታች ትላለች። እንደምታዩት ያው ልጆች ብዙ ጊዜ በባህሪያቸው አስቸጋሪ ናቸው እና እንደምንም ብዬ ያው ለመቀባት ሞከራለሁ ማለት ነው። ያው በሳምንት አንዴ እየቀባችሁ ሲታጠቡ ብታጥቧቸው በጣም አሪፍ ለውጥ ታገኙበት አላችሁ ማለት ነው ወልዶችዬ። ከዛ ያው ዘይቱን እኔ ውስጥ ውስጡን እያደረግኩኝ እቀባታለሁ ለጊዜው ካሜራ ማጥፋት አይቀርም። ከቀባኋት በኋላ ተመልሰን እንመጣለን ማለት ነው። ያው እንግዲህ ቀብቻታለሁ ማለት ነው። በደንብ አድርጌ ውስጥ ውስጡን አዳርሼ በደንብ አድርጌ ቀብቻታለሁ። ከዛ በኋላ አንድ ለሁለት ደቂቃ በጣቴ በጣም ውስጥን ውስጡን ቆዳ ቆዳዋን በጣም አድርጌ አሽላታለሁ፣ አዳርሰዋለሁ ውስጡ ማለት ነው። አንድ ሁለት ደቂቃ መታሸት አለበት ወደ ውስጥ ሰርጾ እንዲገባ ማለት ነው ያው እንደምትወጣቲን ራሱ ለማስገባት ትንሽ ያስቸግራል እና ማለት ነው። እንደዚህ አድርጌ በደንብ አድርጌ እንትን ካልኩ በኋላ አስርላትና ያው ተዋት አለው። ለአንድ ሰዓት ነው ማስቀምጠው። ከአንድ ሰዓት በላይ አላቆየም። እኔ ማንኛውም ነገር ስጠቀም አንድ ሰዓት ብቻ ነው ጸጉራቸው ላይ የማቆየው ማለት ነው። ከዛ በኋላ ያው እሷን ጨርሼ ላስቲክ አላልብሳትም። ምክንያቱም አሻትልም አይቀመጥም ጸጉሯ ላይ። እንደዚሁ እንዳለ ብቻ አንድ ሰዓት ድረስ እስከዛ ትጫወታለች ማለት ነው። እሷን አወርድና ሁለተኛዋ ልጅን ደግሞ ቀጥላለሁ ማለት ነው። የሁለተኛዋ ልጅ ደግሞ በጣም ለስላሳ ነው እንዲበዛ ወይም ደግሞ እንዲፋፋ ነው የምፈልገው ምክንያቱም ለስላሳ፣ በጣም ለስላሳ ጸጉር ስለሆነ ማለት ነው። የሚገርማቸው ሁለቱም የተለያየ ጸጉር ነው ያላቸው። የአንደኛዋ ከርዳዳ ሆኖ ያስቸግራል፣ የሁለተኛዋ ደግሞ ለስላሳ ሆነው ማለት ነው። እና ለሁለቱም የተለያየ ውህድ የምጠቀመው ለዛ ነው። ያው እንደምትት ይሄ በጣም ለስላሳ ነው እንዲፋፋና እንዲሞላ ነው የምፈልገው። ይሄ እሷን ደግሞ ያው የቅድሙን በእንቁላል ያዘጋጆትን ውህድ እቀባላታለሁ ማለት ነው። ይች እንኳን ተለቅ ያለችን በሳምንት አንዴ ሁልጊዜም እጠቀምላታለሁ ስለማታስቸግረኝ ማለት ነው። ትንሿን እንኳን በግድ ነው አንዳንዴ አይኔ ላይ ገባ ምናምን ብላ ስለምታስቸግር ወይም ሶፋ ላይ ይቅርታ፣ ሶፋ ላይ ምናምን በመሄድ ልታበላሽ ስለምትችል ማለት ነው። ያው እንግዲህ እሷንም ቀብቼ ተመለስኩኝ። እሷንም እንደዚህ አድርጌ ከቀባው በኋላ በጣም በደንብ አድርጌ አዳርሰዋለው በጣቴ ለሁለት ደቂቃ ያ ወይም ለሶስት ደቂቃ ያህል አሸዋለው ማለት ነው። እንደዚህ ጣቴን አስገብቼ እኔ ጣቴን ማለት ጓንት ማለት አልጠቀመም በጣቴ እንደዚህ በደንብ አድርጌ ቆዳቸውን ለማሸት እንዲያመቸኝ እኔ ጓንት አልጠቀመም ማለት ነው። ምክንያቱም ሄና ምናምን እንደዚህ ቀለም ነገር ነው ጓንት የሚያስፈልገው እንጂ፣ ይሄ ሲታጠብ የሚለቅ ነገር ስለሆነ ጓንት አልጠቀምም። እንደዚህ አድርጌ በጣቴ አሽላታለሁ። በደንብ አድርጌ ምጥጥ እስከሚል ድረስ ወደ ውስጥ እስኪገባ እና ነጭ ነጩ እስኪጠፋ ድረስ አሸተሸታ አድርገው እና እሷንም እንደዛው ጠቅላላ አድርጌ ለአንድ ሰዓት ድረስ እተዋታለሁ ማለት ነው። አንድ ሰዓት በኋላ ነው መታጠብ ያለባት። እስከ አንድ ሰዓት ድረስ ጸጉሯ ላይ ይቆያል ማለት ነው ውህዱ። እንደዚህ አድርጌ በደንብ አድርጌ ጫፉን ድረስ ውስጡንም እንደዚህ ያረኮ ቀብቼ አያው በአስይዤ አስቀምጣታለሁ ማለት ነው። አንዳንዴ ያው እኛ እናቶች ብዙ ጊዜ ያው ጸጉር እንክብካቤ አንዳንድ ነገሮች ለእኛ ብቻ ይመስልናል፣ ግን ሕፃናቶችም ከልጅነታቸው ጀምሮ እንደዚህ ካልተንከባከብንላቸው ከስር ጀምሮ ውጤት እያየን ልንሄድ አንችልም እና በተቻለን አቅም ባለን ሰዓትና ባለን ጊዜ ያጣብንም ቢሆን አንዳንድ ጊዜ ብንቀባላቸው በጣም አሪፍ ነው የሚሆነው። በቀላሉ ይሄ የሚያስፈልገው ነገር ቤት ውስጥ በጣም በቀላል ነው። እንቁላልም ዘይቱም እንደሚታየው በጣም ቤት ውስጥ የሚገኝ ነገር ስለሆነ በቀላል ነገር ቤት ውስጥ እንደዚህ አዘጋጅተው መቀባት ይቻላል ማለት ነው። ይሄና ግን በዚህ እድሜያቸው፣ ልንቀባቸው አንችልም። ምክንያቱም ሲታጠቡ አይናቸው ውስጥ ይገባል፣ ያስቸግራቸዋል በጣም እንትን ስለሚሆን፣ እንደዚህ ቀለል ያለ ላያስቸግር የማያስቸግር አይናቸው ላይ የማይገባ የማይረብሻቸው ቀላል ውህድ ብንጠቀምላቸው በጣም አሪፍ ነው። ላለውኝ ውዶችዬ፣ እንግዲህ እኔ እንደዚህ አድርጌ ከቀባት በኋላ ያው ጸጉሩ አልታሰርልኝ ብሎ ነው የምፈተው ማወልቀው። ለምን ካልታሰረ አንገቷ ጋር እየሄደ ያስቸግራታል። እንደዚህ ስብስብ አድርጌ ማሰር አለብኝ። ያው ጨርሰናል ማለት ነው። ከዚህ በኋላ ከአንድ ሰዓት በኋላ አጠቢያቸው እንገናኛለን ማለት ነው። አሁን እሷም እንደዚህ ሆና አንድ ሰዓት ትጫወታለች ማለት ነው። ከአንድ ሰዓት በኋላ እንገናኛ። ይኸው ታጥበው ወጥተዋል። ይኸው የትንሿ ጸጉር ታጥባ ወጥታለች። የእሷው ትንሽ የተፍታታ ይመስላል። እንደምንታወት ተፍታተዋል። የተወሰነ ከደረቀ በኋላ አሰራታለሁ ማለት ነው። እስከሚደርቅ ግን እንደዚህ በአስሬ እተዋለሁ። ከደረቀ በኋላ ነው የምንሰራው። ምክንያቱም እርጥቡን ከተሰራ ይበጣጠሳል ማለት ነው። ታጥባ ወታለች ትንሿ። እንደዚህ ያው በሳምንት አንድ ቀን ለውጥ ይኖራል፣ እያደገ ይሄዳል ማለት ነው። እናያለን እንግዲህ እንደ እድሜዋ ከእድሜዋ ጋር ነው አብሮ የሚያድገው። እሷ እንደዚህ ጨርሳ ወታለች ማለት ነው። ቀጥሎ ደግሞ ያችኛዋን አጥቢያ አውጥቻለሁ፣ ሆኝ ተመለ ይሄው ታጥባ ወታለች። ደግሞ እሷም ያው እሷም ታጥባ ወታለች። እርጥብ ስለሆነ አሁን እንደዚህ አበጥሬ እንደዚህ አድርጌ ነው የምተወው፣ ምክንያቱም እስኪደርቅ ድረስ ማስረው ከሆነ ይበጣጠስበታል። ምንም አላስረውም የሷን ጸጉር ለስላሳ ስለሆነ የቶሎ የመበጣጠስ ባህሪ ያለው ስለዚህ፣ እንደዚህ አድርጌ እስከሚደርቅ ድረስ እተወዋለሁ። ይኸው እንደምታዩት እንደዚህ አድርጌ ተወዋለሁ። ከደረቀ በኋላ ደግሞ ያለውን ለውጥ እናያለን ማለት ነው እንደዚያው ወፈሬ ማድረግ ባህሪ እንዳለው እርግጠኛ ነኝ ብዙ ጊዜ ስለምጠቀመው። እንቁላል በጣም አሪፍ ውህድ ነው። እናንተም ብትጠቀሙት በጣም ደስ ይለኛል። ይሄው ደርቋል ማለት ነው። እንደምታዩት ፍፍት አድርጎታል። በየሳምንቱ እንደዚህ አድርጋችሁ ተጠቀሙ። ያፋፋዋል የሆነ ደስ የሚል ነገር አለው ከደረቀ በኋላ ስታዩት ማለት ነው። እኔ እንቁላልን በጣም ነው የምወደው ለልጄ ስጠቀምላት። አምላ ዘይት ደግሞ በጣም ያረዝማል። እሱንም በጣም ተጠቀሙ ለልጆቻችሁ፣ እርዝመት ይሰጠዋል። እንቁላል ደግሞ እንደዚህ ያፋፈዋል፣ እንዲያብረቀርቅ ያደርገዋል ማለት ነው። በሌላ ጊዜ በሌላ ውህድ እስክንገናኝ ድረስ ለዛሬው ይሄንን እኔ የማውቀውን አካፍያቸዋለሁ። በቀጣዩ ደግሞ ሌላ የምጠቀመውን ነገር ደግሞ አካፍላችኋለው። በጣም ነው ማመሰግነው ስለተከታተላችሁ። ይም ባላችሁበት ቸርን ሰንብት